ኮማንደር አየለ ወይሳ ባላለሁኝ ስራዬ እንግዲህ ቀደም ሲል የፌደራል ፖሊስ ባልደረባ ነበርኩኝ። አሁን ጡረታ ወጥቻለሁ። ጡረታ ከወጣሁ አንድ 8 አመት ሆነኛ እና እንደ የማስፖርት ትርኢት ላይ ከዛሬ 40 አመት ወዲህ ጀምሮ እየተሳተፍኩ ነው የሚገኘው። እንደ እንደ ሀገርም እንደ ክልልም እንደ ተቋማትም የማስፖርት እና ልዩ ልዩ ትርኢቶችን በማዘጋጀት ስራ ላይ ነው የተሰማራሁት። ሰራዊት ውስጥ የተቀጠርኩት በ1976 ነው። በ1977 የፖሊስ ሰራዊት ስፖርት በዓል በየሁለት ዓመቱ ይከበር ነበር። በዛን ጊዜ ኮሪያዎች ከውጭ መጥተው አሰለጠኑ ማለት አብረን ሰራ። ከዛ 1977 ዓ ም ደግሞ በወቅቱ የነበሩት የሰራዊቱ አዛዥ፣ የፖሊስ ሰራዊት አዛዥ ጀራ ወርቁ ዘውዴ የሚባሉ እነዚህን ኮሪያዎች ሁሌ እያመጣን እዚህ እንትን ከምንል ለምን የራሳችንን ሰው እና አሰለጥንም ብለው እሳቸው በጠየቁት መሰረት ከኤምባሲ ጋር ተነጋግረው፣ ኮሪያዎች ሁለት ኮሪያዎች አሰልጣኞች መጥተው መጀመሪያ 40 የምንሆን ሰዎች አሰለጠኑን። ከዛ በኋላ 1977 ስፖርት በዓልን እኛ በረዳትነት ሆነን ስንሰራ ቆየን። ወደ ስራ ከመግባትሽ በፊት የወረቀት ስራ አለ። የወረቀቱ ስራ ሰፊ ዝግጅት ይፈልጋል። ለምሳሌ ብሄር ብሄረሰብ በዓል ትልቅ በዓል ነው፣ በአገር ውስጥ የሚገበር ትልቅ በዓል። የማስፖርትም ይሁን የመጽሐፍ ገለጻውም ይሁን ሲሰራ ሁሉም ወረቀት ላይ ይሰራል። ዲዛይን ይሰራል ማለት ነው። ያ ዲዛይን ካለቀ ወደ ስራ ለመግባት አልሞስት አልቋል ማለት ይቻላል። ስልጠናው ቀላል። ስልጠናው የሚከብደው ያው የጉልበት ስራ ነው። ብዙ ጥረት ያስፈልጋል። ህፃናቶችን ፀባያቸው መያዝ ያስፈልጋል። የአሰልጣኙ ኮሚትመንትም ያስፈልጋል። ይህን ይህን ሁሉ አሟልተን ነው ወደ ስራ ምንገባው ማለት ነው። ስዕሉ በአንድ ሺህ ሁለት መቶ ወረቀቶች ላይ ነው አንዷ ስዕል የምትሳለው። ነው ለምሳሌ የመሪ ስዕል ብንስል ፕሬዚዳንቱ ወይ ጠቅላይ ሚኒስትሩ፣ አንዷ ስዕል ወደ ስልሳ ወረቀት ላይ ልታርፍ ትችላለች። ያ ማለት ሲገለጥ፣ ተገጣጥቦ ሲገለጥ ካልሆነ በስተቀር ስዕል መሆኑ አይታወቅም። ግን በስልጠና ፐርፌክት መሆን አለባቸው ልጆች። አገላለጽ ዋናው ነገር አገላለጽ ነው። የራሱ ሲስተም አለው። አገላለጹ ላይ ፐርፌክት ከሆኑ የገጽ ቁጥር ካልተሳሳቱ ፐርፌክት የሆነ ስራ ይሰሩ። ማስፖርት እያደገ መጥቷል ማለት አንችልም። እኛ አሁን በተለያየ አጋጣሚ ከኢንተርኔትም ከምን በምናገኛቸው ነገሮች እንዲሁም ድንገት ሲመጣልሽ የሆነ ሀሳብ እንደዚህ ካላሳደግ ነው በስተቀር ትኩረት ተሰጥቶት ማስፖርት አላደገም።